አሁን ደግሞ ትንሽ እናውቅ እሻሽ፣ ዛሬ ደግሞ አብረን ስለተገናኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ቦታው በጣም ደስ ይላል። ሌላም ቦታ መሄድ እንችላለን፣ እናንተ ፈቃደኛ ከሆናችሁ። ታሁን በኋላማ በደንብ ታስጎበኛለሽ፣ ከተማውን ማወቅ አለብኝ። እሻሽ ሩታይ፣ አንቺን ባልተዋወቅ ኖሮ ይህን ሁሉ ነገር ማን ያሳየኛል? የኔ ሀሳቢ፣ የኔ ሀቀኛ አመሰግንአ። ወይ ማለት ማለት ሮማኔ፣ ጭራሽ ስም ጠፋብህ? እንዴት ያንቺ ስም ጠፋልኛል። ሮማኔ ያው ሩታን እኮ ስጠራት ስለነበር ገባኝ። ምንም ማስረዳት አይጠበቅብኝ። አንቺ ምን እየሆንሽ ነው? ሮማኔ ሮማን ግን ምንሆና ነው ጤነኛ ነች? እሩታዬ ሳላውቅ አስቀየምኳት እንዴ? እኔ እኮ ስደሰት የማደርገውን ነገር አላውቅም። አረ አንተ ምን በወጣሹ ልጅቷ ግን ጤነኛ ናት? እሱማ ነው ሮማኔ፣ ጤነኛ ነች። ያው የማየውን ነገር ብዬ ካስከፋት እንጂ። ስለዚህ ቀንታ ነው ማለት ነው እንዴ? ለምን? ግንባሬን ስለሳምከኝ ነው። እርግጠኛ ነሽ? አዎ፣ እሱ እንደዛ ነው። ትወዳለች እኮ ስለማትነግር ነው እንጂ ልጅቷ በጣም ለምታፈቅረ ሮማኔ፣ ታፈቅረኛለች ማለት ነው? አዎ፣ ለዛ ነው እንደዚህ የምትነጫነጨው።

አብሸር አብሸር፣ እኔ እኮ አልገባኝም ነበር። ከዚህ በኋላ አይለምደኝም። ለማንኛውም ይመቻችሁ። ገናደ ዳይ ምንድን ዛሬ ምንነግቶታል? ስ አንቺ ግን ደናስ? ደና ነኝ ባቡሬ። አንተ እንዴት ነ አለ ነው ግን ታውቂ ያለሽ አለ ምን ታ በቃ ደሞኝ ከሰማች ትቆሪ ያለሽ አልገባኝም። አይግባሽ። ቅደብሽ ቆንጅት ሺ በቃ ናንግበው ቆይ እንዴት መጣክ? ብመለስ አይ እንደዛ እያልኩ እንኳን አይደለም። ታዲያ እንዴት ነው? ለልይ አይ የምትቆይ ስለመሰለኝ ነው። አክስትሽ ምንም አርፋ አልተቀመጠች። እንዲ ምን አደረገች? ስራ ልታሰራኝ አልቻለች። ለማንኛውም ግን አንቺ ምንድን ነው? ባለፈው የተበደርኩሽ ብር ነው። አመሰግናለሁ። ይኔ ሀሳቢ ቆይን እንጌ ታመጣው ሳልታሰር በፊት የሆነ ያበደርኩ ልጅ ነበር፣ እሱን የሰጠኝ። እሺ በቃ ስትፈልግን ጠይቀኝ። እሺ አመሰግናለሁ ንግስቷ ማቀፍ ግን በጣም እያበዛ ነው። ችግር አለ? ምን ነው ደበረስ? ማለት እኔ ሲከፋኝ ነው ሰው ማቀፍ የምንፈልገው። ምናልባት አንተም እንደዚህ አይነት ስሜት እስከሆንክ ብዬ ነው። ታዲያ እንዴት ነው?